አራሁን ወደ ክፍለ ሀገር ሸኝቼው መመለሴ ነው። ምንድን ነው? የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው። በሉ እንግዲህ፣ አላህ በድጋሜ በሰላም ያገናኘን። ስላደረጋችሁልኝ ነገር ሁሉ አላህ ሀይር ጀዛውን ይክፈላችሁ። አሚን፣ አሚን። እርሶም አይጥፉ፣ ይደውሉ። ቤተሰብም ሰላም ይበሉልን። አዎ፣ ሰላም ይበሉልን። እንደውም አንድ ጊዜ ገጠር መተን እንጠይቆታለን። ኢንሻላህ አድርጎት ነው ልጄ ደስ ነው የሚለኝ ቀኑ እንግዲህ አላህ በሰላም ያገናኘን። አሜን አሜን። ሰላም አለኩም። በሰላም ገቡ። አብሽር። ውይ በዚሁ ልብስ ነው እንዴ የመጣሁት? አጎቴ አጎቴ ቆይማ እንዴ ጠብቀኝ። ልብስ ቀይሬ ልምጣ እንዴ። ወዴት ነው እንዴ እንደዚህ ተዝረክርክ ሊሄድ እንዴ? ልብስ ልቀይር እንጂ ነይማ፣ ነይማ፣ አሰላሙ አሌይኩም ዋአሌኩም ሰላም። እንዴት ነህ? አልሐምዱሊላህ ደና ነኝ። ስራ የለም እንዴ ዛሬ? ሱቅህን ጥለህ ወዴት ነው ነው ወይስ ደንበኛ ጠፋህ? ኧረ ምን ይጠፋል፣ ሞልቶ ደንበኛ። ወይስ ለስላሳ ጠርሙስ ልሰበስብ ነው? ኧረ ትቀልጃለሽ አይደል። አጎትሽ ደና ናቸው? አዎ ደና ናቸው። ወዴት ነው ግን? እኔማ እናንተ ጋር እየመጣሁ ነበር። ማለት እናንተ ቤት ነዋ። ቤቱ ጠፍቶኝ እኮ ሰው እያጠያየኩኝ ነው። እየቀለድክ ነው። ምን ነው እኔ ዱቤ ያለብኝ እንዴ ቤቴ ድረስ እምትመጣው? አይደለም አይደለም፣ ለአጎትሽ የፋቲያዋ ይዤላቸው የመጣው ነበር። በዛውም እንዴት እንደሆኑ ለመጠየቅ ነው። እንሂዳ። ቆይ ቆይ፣ ወዴት ነው የምንሄደው እንዴ? ቤት አጎትሽ ጋር ነው። በዛውም እኔ ፋቲያዋ ሰጣቸዋለሁ። እንዴ አጎቴ እኮ ቤት የሉም። እንደዛ ከሆነ ቤት እንሂድና እስኪመጡ ድረስ እንጠብቃቸዋለን። አራ አይመጡም እንዴ። ለምን? አራ ሆኖ ወደ ክፍለ ሀገር ሸኝቼው መመለሴ ነው። አቡ አያደርጉትም። አያደርጉት ምንድን ነው? ምን ነው እዴ፣ ምን ሆነሃል? ምንድን ነው? ዱቤ ካለባቸው እኔ እከፍላለሁ። ኧረ እሱ ነገር እና ታዲያ ስንት ነገር ተባብለን ሜዳ ላይ ጥለውኝ እሄዳለሁ። ተረጋጋ እንጂ፣ ቆይ ምንድን ነው ይሄን ያህል እንዴ? ተይኝ፣ እንድኔ ነው ወይኔ አጎቴ፣ መጓጓቴ ነው የሚያናድደኝ። እሺ አሁን ተረጋግተህ ሱቅ ይሄድ፣ ትልቅ ነገር ከሆነ እኔ በስልክ አወራቸዋለሁ። ሱቅ ሱቅ ሱቅ ምን ያደርጋል? ወይኔ ላሉ አረ፣ አረ፣ ተነስ በእናትህ። ቆይ አሁን ሰው ቢያዬ ምን ይላል? ወይኔ እንዴ፣ ምን ቢበል፣ በቃ ይሄ ፋቲያ ያስቀረቡት ለራሴ ነው። ለማንኛውም አሁን ተነስና ሱቅ ሂድ፣ ከዛ እኔ አጎቴን እራሴ አውራቸዋለሁ። አንቺ ካወራሻቸው ይመለሳሉ። ባይመለሱ እንኳን በስልክ የምትፈልገውን ነገር ያደርጉልሃል። እርግጠኛ ነሽ? ስነሳ? አዎ፣ ተነስ። እሺ በቃ አንቺ ካልሽ እሺ። በቃ ሂድ፣ ሂድ፣ በቃ ስንት አይነት ህብድ ነው የገጠመኝ። ምንድን ነው አጎትሽ? ሄዱ እንዴ? አዎ። ወደ በሩ የምታዩ የሚመለሱ መስሎ ነው። ምን ነው ገና ከመሄዳቸው ናፈቁህ እንዴ? አይገርምም እናፈቁኝ ወይ? ናጎቴ ቤቱን እኮ ባዶ አደረጉት። ጨዋታቸው፣ ወሬያቸው፣ ሁሉ ነገራቸው እኮ ይናፍቅ። ኧረ እባክህ እና ለምን ተመለሱ፣ ትንሽ ቆዩ አትላቸው? ምን እሳቸውም እኮ እምቢ አሉ። አንቺ ምን ጨከነሽ ሸኘሻቸው? እኔ እኮ የመሸኘት አቅም አጥቼ እንጂ እኮ አብሬሽ እመጣ ነበር። ቀለኛ ነው። ከዛሬ ጀምሮ የሰላም እንቅልፍ ነው የምተኛው። በጭንቀት እኮ ሞቼ አልቄ ነበርኩ። እሺ ብለውም ይሄዳሉ ብዬ አላመንኩም ነበር። እድሜ ለኔ በል እንጂ፣ ሳያገኙ ላለመሄድ ነበር ቃል የገቡት። አንቺ ደማ በሰፊው ድግስ አዘጋጅቼ ነው የምጋብዝሽ። ለምኑ እንዴ? ሕይወቴን ስላተረፍሽው ነው። ደግሞ አሁን ደውልሽ በደንብ ንገሪያቸው። መድኃኒታቸውን በሰዓት ይውሰዱ፣ ጤናቸውንም በአግባቡ ይጠብቁ። አረ እባክህ፣ አዋ ተመልሰው ለሕክምና እንዳይመጡ ብዬ እኮ ነው። አንተ ምንድን ነው ዝም ስል ቤተሰቦቼ አናት ላይ ካልወጣሁ አልክ እኮ እኔ እኮ ለእነሱ ብዬ ከሆነ አስቢ እስኪ፣ ሲመላለሱ በጣም ድካም አለ። አረ እባክህ ነው እንዴ። ማ ነው? ምን ያደርግልሃል? ሄሎ፣ አጎቴ፣ ወአለይኩም ሰላም፣ እንዴት ነህ? አልሐምዱሊላህ። እስካሁን ታዲያ ምን ይሻላል? እሺ፣ ችግር የለውም። ቻ። ወይኔ ጀማል፣ ጉድ ሆነናል። እንዴ ምንድን ነው? ምን ተፈጠረ? አጎቴ፣ አጎቴ፣ አጎቴ አጎቴ እየተመለሰ ነው። ወደዚህ እየመጣ ነው። ምን ምን? ወይኔ ወደ አወቁ እንዴ ነው መሆኔ። ወይኔ ጀማል፣ ድሮም አውቄ ነበር እኮ ሳይገሉኝ እንደማይመለሱ። አበቃ። አውቁ አይደለም፣ መኪና ተበላሽቶ ነው የተመለሰው። እንዳይመለሱ እንዳይመለሱ፣ ንገሪያቸው በፍጹም እንዳይመለሱ። እንዴ ለምን? ኮንትራትም ቢሆን ይዘው የሄዱ እንጂ እዚህ ቤት በፍጹም እንዳይመለሱብኝ። ምን ማለት ነው? ወይኔ ጀማል፣ ምን አለ ትንሽ እንኳን ተደስቼ ብቆይ። አሁን የሰላም እንቅፍልተኛ ነው ብዬ ደስ ብሎኝ፣ መኪና ተበላሸ በሚል ተልካሻ ምክንያት ሊመለሱ ነው። ተረጋጋ። አሁን ይዣቸው ልምጣ። እንዴ ምን ጭራሽ ይዘሻቸው ልትመጪ? አይሆንም ብያለሁ። እንዲ እዚህ ቁጭ ከመጡም ራሳቸው ይምጡ። ቆይ የሚጠፉስ ግልግል ነ ማን ተመለሰላቸው? ከፈለጉ በእግራችሁ ይመለሱ። ጭራሽ ትስቂያለሽ? አረ የሆነ ነገር አድርጊ። ጌታ አባ ሰራውልህ ይህና ልክ፣ አስደነገጥኩ። ይበቃኛል። አሁን እየመጡ አይደለም ማወቄ ነው ምን ቀልድ መሆኑ ነው? ቀልደሽ ሞተሽ። እሰይ፣ አሁን ላናደድከኝ ነው። ይሄ በቀል መሆኑ ነው? ደግሞ ይምጡ። መፈራ መስሎሻል? አለ ይምጡ። እርግጠኛ ነ? ልደውላቸው። አንቺ ደግሞ ቀልድ አታውቂም። ተመለሱ ልትያቸው ባልሆነ፣ ካልከኝ ምን አገባኝ እላቸዋለሁ። ደህና፣ ደስ ያለኝን ሰውዬ አስደንግጠሽ ቀኔን አበላሸሽ። እና የኔ ቀን ተበላሽቶ ይቀር አይጀማል። ትንሽም ቢሆን አዝናናሄ አይደል? ወዴት ነው? ይዣቸው ልመጣ ነው ጅሌ፣ ጅሌ ምርጥ ሰው ይላል። አማን ነሽ? እንዴት ነሽ? ምን አማን አለ? ሙሲባው ምን ነው? ምን ተፈጠረ? በእናትሽ ደግሞ ቅድም ስመጣ ሱቅ ዝግ ነበር። ምን ሆነ ነው እንዴ? ዛሬ ምን ሆነ ነው? በሰላም ነው። አብሽር አታስብ። የተፈጠረ ችግር ካለ የሚፈታው መንገድ እንፈተዋለን። ምን ተፈጥሮ ነው? ምንም አልተፈጠረ። አረ የተፈጠረ ነገርማ አለ። በእናት በጉልበቱም ኮ ይፈታልሽ። በቃ አራዳጅ አንቺ። ከሚከፋሽ ማይዘፈፍ ሰውላ ቢከፈሽ ይሻል። እሺ፣ እሺ። አንቺ እኮ ለተቸገረው ደራሽ ላዘነው አጽናኝ እኮ ነሽ እሽ ታውቂያለሽ እንደምትመችኝ እሺ አሁን ምን ፈልገህ ነው ኧረ እኔ ምንም አልፈለኩም እንዲሁ ሰላም ልበልህ ብዬ ነው አይመስለኝም የሆነ ነገርማ ፈልጋ ኧረ እንዲህማ አታስቢ እኔ ምንም አልፈለኩም ባይሆን የምፈልገው ነገር ካለ ጠይቅኝ ችግር የለም እሺ አሁን የምፈልገው ነገር የለ እኔ የምልሽ ዘይት ግን ስንት ገባ ለምን ፈልገህ ነው አይ እንዲሁ ለሞቅ ብዬ ነው ሺህ አምስት ሞት በቃ ኑሮ እንዲህ ተወደደ አይደል ቆይሻው ምን ሰርተን ልንበላ ነው በዚህ ከቀጣልንማ በቃ አለቀልን ለነገሩ እኔ ትልቁ ብራዘርን ታውቂዋለሽ አይደል? አዎ፣ በቃ እሱ አሜሪካ ስለገባ በቅርቡ አንተም ትመጣለህ ብሎኝ ማለት ነው። ፕሮሰስ እየጀመርኩ ነው። ይብላኝ እንጂ እዚህ ለሚኖሩት እኔ እንኳን በቅርቡ ለነገሩ ነው። እንኳን ደስ ያለ። አንቺ ግን እንዳያሳስብሽ እሺ። ሁለታሽ በጣም ነው ያለብኝ። እዚህ ሂጅ አድረሳሽን በደንብ ነው እሺ። የምካደምሽ ደግሞ እዛ ከሄድኩ በኋላ ማለት የምትፈልጊውን ነገር ጠይቂኝ እሺ፣ እንዳትፈሪ እሺ። ደግሞ ሳልነግርሽ እታይ ሰፈር ሱቅ ማለት እየታሸገ ነው አሉ። አልሰማሽም? ንግድ ፈቃድ አደሰሽ ያለው ደግሞ ማለት ነው እቃ ቀንሽ። እንደዚህ ሞልቶ ካዩሽ ግብር ከፍ ነው የሚያደርጉልህ። እሺ። አላ ምን አደረግኩና? እኔ የምልሽ ጅሌ ባይሆን የሆነ ነገር ተቸገሪልኛል። ደግሞ ያልኩሽን አትርሺ። አሜሪካ ላይ ሄዳ አለ ተንከባከቢኛል። ብንዳ በድር ፈልገ ነው አመጣሹ። ጨዋታውን ጅሌ ይላል። አንቺ እኮ የልብ ታውቂያለሽ እኮ። ስም ብን ይፈልከው። አንድ ሁለት ሺህ ብር ነው የምፈልገው። ደግሞ ብራዘር ነገር ስለሚልክ ቶሎ መልሳለሁ። ሁለት ሺህ ነው የፈለክ? አዎ፣ አዎ፣ አዎ አልሰጥህም የለኝም። አልሰጥህም፣ አልሰጥህም። አዎ፣ ስንት ነገር ያመንኳቸው፣ አጎቴ የራሱ ትተውን ገጠር ሄደዋል። ሰው ማመን ቀብሮ ነው። አልሰጥህም። ሲያስጠላ በእናታችሁ እና ሁሉ ስለፈልፍ መጀመር አትናገርም። ምን አይነት ደነዝ ነው። በእናታችሁ የታባቱ። እኔም አጎቷ እንዲያዋግተኝ ነው ጥለውኝ ሄዱት። አጎት ሲደወሉ ቆይ ግን፣ ቅድም እንደዛ አይሆን እኮ ለምንድነው? እኔ ራሱ እኮ አጎቴ በመሄዳቸው እንደዚህ አልተከዝኩም። እኔና አል ምን ብሎ ነው እሱ? ሚስጥር ነው። ስንት ነገር ተወያይተን አይተን ለኔ ሳይነግዱ እንዴ ድንገት ጥለውኝ ይጣ። አጎት ነው ብለውኝ ድንገት ተነስተው እኮ ነው የሄዱት። ተዘጋጅቶ አይደለም ክፍለ ሀገራቸው እኮ። አይ ጉዳይ ገጥሟቸው ነው እንጂ ነግሩህ ነበር። እሺ አሁን ተመልሶ አይመጡ? እሱ ይመጣሉ። መቼ? በዚህ በሳምንት። አረ ተረጋጋ። ቆይ እንዲመጣው ካስፈለጉ፣ ለምን እሳቸው ጋር ክፍለ ሀገር አትሄድም? እሱማ ጥሩ ነበር። ሱቅ የሚጠብቅልኝ ባገኝ። ጭራሽ ከኔ በላይ ዘመድ ዘመዶናል እኮ ለማንኛውም ተረጋጋጎቴ ቃል አክባሪ ነው። ስለዚህ እንዳያሳስብ፣ ያለህን በሙሉ ያደርግልሃል። እርግጠኛ ነሽ? ሌላ ነገር ካልገጠመው ያደርግልሃል ብዬ አስባለሁ። ለማንኛውም ስልኩን ሰጥቼ ታወራዋለህ። እሺ እሺ። ግን የአንቺንም ስልክ ቁጥር ብሰጪኝ ደስ ይለኛል። እንዴ እኔ ቁጥር ደግሞ ምን ያደርግልሃል? ያው አይታወቅም፣ ስልካቸውን ቢቢለኝ ደውዬ እንድጠይቅሽ ብዬ። ለማንኛውም ቁጥሩን ያዝ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ እያልን ዲኤምሲ ሪል ስቴት ለውድ ደንበኞቹ እስከ 3 ሚሊዮን ብር የሚደርስ ታላቅ ቅናሽ ከእያንዳንዱ ቤት ላይ ይዞላችሁ መጥቷል። በ8 ፐርሰንት ቅድመ ክፍያና ሸሪያውን ባማከለ መልኩ 60 ፐርሰንት በባንክ ከወለድ ነፃ እስከ 20 ዓመት የሚከፍሉበት አማራጭም ይዞላችሁ መጥቷል። ከባላን እስከ ባላ አራት መኝታ ቤቶችን ከፈለጉት የወለል አማራጭ ጋር ያገኛሉ። ለበለጠ መረጃ በ0980532864 ላይ አሊያም 1973 ላይ ይደውሉ። አረቢያን መጅሊስ ፍላጎት ሆ የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳላት አረቢያን መጅሊስ ድሬዳዋ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ ክፋፋዮች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 ኢትዮ የመን የባህል ሕክምና ማዕከል የዚህ ፕሮግራም ስፖንሰር በመሆኑ በጣም ደስተኛ ነን። በዚህ ማዕከል ላይ የሚሰጡ አገልግሎቶች ሰፋ ያሉ ናቸው። ከእነዚህ ውስጥም ከሰው ጋር ላለመቀላቀል ችግር የሆነባችሁ እንዲሁም ደግሞ ስራ መስራትን የከለከላችሁ ቤት ላይ ብቻ ስተ አድርገው ወይም ከሰው ጋር ተገለው የሚኖሩ እህት ወንድሞቻችን ካሉ ከዚህ ከአይነ ጥላ ጋር የተያዙ ጠንካራ የሆኑ ሕክምናዎች ስለሚገኙ እኛ ዘንድ ወደ ኢትዮመኒ የባህል ህክምና ማዕከል ብቅ ብላችሁ ያለውን አገልግሎት መጠቀም ትችላላችሁ። አድራሻችን አዲስ አበባ አለም ባንክ ሜዳ መስጀድ አጠገብ ነው የምንገኘው። ስልክ ቁጥራችን 0911 3695 ዘጠና ሶስት እንዲሁም 0982 17 77 86 ወይም 87 ላይ ታገኙናላችሁ።

እንዲህ ቆሜ ስልክ እንድደውል ከፈጣሪ በታች ከሞት ያተረፍሽኝ አንቺ እንጂ ነሽ። ና እና ማለ ምስጋና፣ በዛውም የደስ ደስ እንደጋብዝሽ ምን ይዤ ልምጣልልሽ እኮ ነው የደወልኩት። የፈለግሽው ነው ያማርሽን ንገሪኝ። እንዴ ስልክ ተሳስተ ብቻ እንዳይሆን ማለት። ቆይ ግን አንተ ጀማለህ? አዎ ጀማ ነኝ። ንገሪኝ ምንድነው። እኔ አላምንም። አንተም ሞልቶልህ እኮ ልጋብዝሽ ብለህ ደወልክ። ቆይ ከመቼ ጀምሮ ነው? እውነትም እየተለወጥክ ነው። ይሄን ያህል ኧረ ተያል ሞላለህ ብሎኝ ነው እንጂ እኮ ቢኖረኝ ማ በደንብ ነበር የማንቀባረርሽ። ከዚህ በላይ ያው እያንቀባረርከኝ አይደለም። ምን ጎደለብኝ? እንደውን እኔ ነኝ እኮ እያስቸገርኩ ያለሁት። አታሹፊ። አሁን ምን ይዤ ልሽ ልምጣሱ? ንገሪ። ምን ይዘህ ትመጣለህ መሰለ? ቆይ ቆይ፣ በደንብ አስቤ እደውልልሃለሁ። ይቺን አጋጣሚማ አስቤ ነው መጠቀም ያለብኝ። እንደ በዓል እኮ በአመት አንዴ ነው ይሄ እድል የሚመጣው። ወሬኛ። በቃ ደውይልኝ። ቻው ለማንኛውም እንደ ጅሌ ጅሌ፣ ናናና ና ና ጅሌ ጅሌ፣ ምርጥ ሰው እንዴት ነሽ? አለው ደግሞ ስፈልግን ያገኘው ጅሌ። ዛሬ እንዴት ደስ እንዳለ የምታውቀው፣ እንደውም እንኳን ደስ አለ በል እንኳን ደስ ያለ። እንኳን አብሮ ደስ አለ። ምነው፣ ምን ተገኘ? አረ ምን ያልተገኘ ነገር አለ ብለህ ነው? ከስንት ጊዜ በኋላ እኮ ነው ዛሬ ነፃ የወጣሁት። ይሄው ቤቴ ገብቼ የሰላም እንቅልፌን ለጥደለለ ነው። ምን ነው እስከ ዛሬ አልተኛ? ቀላል ለጠላት ተከበድ በተጠቀቀመን ነበር እኮ ስንዘጋጅ ነበር የምጠላት ነው የምታወራው? ጣሊያን ገባች እንዴ? አረ ተጣሊያን የባሰ ጠላት ነው የገባው። ግን ይሄው ያንተ ወንድምን ይጀማል ለጠላት አልበገር ብዬ ይሄው አሸናፊው ነፃ ወጥቻለሁ። እኔ አንበሳ ጀሚያ ኮራሺ እንዲህ ቀላል የጠላት ሀሳቡ ማን እኮ ለመግደል ነበር እሳ ካለት እኮ አንተ መኔን ለቅሶ ላይ ፈልገኝ ነበር የምትመጣ እንዲ እስከዛ ደርሶ ነበር እንደ ነገርኩህ እኮ ሰንተ ሴራ ክሽፍ ኮ ነው እዚህ አጠገብህ የተቀመጥኩት ያው ከዛሬ ጀምሮ የሳምንቱን ነው ለጥ ምለው ያው እኔ ደግሞ ሳምንቱ ሙሉ ላልተኛ ነው እንዴ ምን ነው የጠላት ቀጠና ውስጥ ገባ ነው ንገርኝ እንጂ አብረን እንፈተዋለን ምን ነው የሱም ነበር እኮ የፈለግኩ እኔ እያለው እንዳያሳስብ ንገረኝ ምንድን የተፈጠረ? ያልኩ ልጅቷ ስለ እሷ ምን አዲስ ነገር አሉ ሰሞኑ እሱ ከዘመዷ ጋር መታ ነበር። እኔም ዘመዷ ተዋውቄው አሪፍ ነበር። አንበሳ አንበሳ እኮ ነሽ። በሱ በኩል አለሁን ሲል በቤተሰቡ በኩል መጣሽ፣ ጀግና። ያው እየተገናኘን ለምን አታገባም ሲሉ ጥሩ ሴት እንዳላገኘውና ጥሩ ሴት ካገኘው እንደማገባ ነገርኳቸው። እሺ ቆይ፣ ከዛስ? ከዛ ማ እኔ ራሴ ድርሃለው፣ ችግር የለውም ብለውኝ ቃል ገብተውልኝ ነበር። እና ጨረሰሽው? አላ አሁን እኮ የቀረሽ እሷን ቤት ማስገባት ብቻ ነው። እኔም እንደዛ ነበር ያሰብኩት። እና ሌላ ምን እንደዛ ብለው እሺ ብዬ አምኛቸው ነበር። አሁን ቤታቸው ልጠይቃችሁ፣ ሴት የሉም፣ ክፍለ ሀገር ሄደዋል አለች። እሷናት አዎ። ቆይ ቆይ፣ አባቷ ናቸው አይደለ? ክፍለ ሀገር ሄዱት፣ እና መጠበቅ እኮ ነው መምጣታቸው አይቀር። ኧረ አባቷ አይደሉም አጎቷ ናቸው። ለመታከም ነው ከክፍለ ሀገር የመጡት። ምን ለመታከም? ቆይ ቆይ፣ ልጅቷ ልጅቷ ማን ነው ስሟ? የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው አረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳዳት ሳላት አረቢያን መጅሊስ